የውጭ ጉዳይ ሚኒስቴር ስድስተኛ ዙር የዲፕሎማቶች ስልጠና በዛሬው ዕለት አስጀመረ። በመርሃ ግብሩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። ሰልጣኞች በቆይታቸው የፖሊሲ አካዳሚክና ተግባር ተኮር ስልጠናዎች እንደሚወስዱም ተገልጿል። ከፍተኛ የትምህርት ተቋማት የመማር ማስተማር ሂደታቸው ቴክኖሎጂ መሰረት ያደረገ እንዲሆኑ አቅጣጫ መቀመጡን የትምህርት ሚኒስቴር አስታወቀ። የከፍተኛ ትምህርት ተቋማት የትምህርት ጥራትን የሚያስጠብቁ እንዲሆኑ የሚያስችሉ አዳዲስ አሰራሮች መዘርጋታቸውም ተገልጿል። ቴክኖሎጂ መሰረት ያደረገ የመማር ማስተማር ሂደት ጥሩ የትምህርት ከባቢን ጨምሮ የመምህራን ድጋፍ፣ በቴክኖሎጂ የተደራጀ ቤተ መጻሕፍት እንዲኖራቸው ይጠበቃልም ተብሏል። በአዲስ አበባ ከተማ በሶስተኛው ዙር የወጣቶች የስራ ላይ ልምምድ ከ14000 በላይ ዜጎች ተጠቃሚ እንደሚሆኑ የከተማ አስተዳደሩ የስራና ክህሎት ቢሮ አስታወቀ። አንደኛውና ሁለተኛው ዙር የወጣቶች የስራ ላይ ልምምድ በስኬት መጠናቀቁን ተከትሎ አሁን ላይ ሶስተኛው ዙር ምዝገባ እየተካሄደ መሆኑን ተገልጿል። በበጀት ዓመቱ 9600 የሚሆኑ የከተማ ወጣቶችና የመኖሪያ ፈቃድ የተሰጣቸው 5000 ስደተኞች በወጣቶች የስራ ላይ ልምምድ ተጠቃሚ እንደሚሆኑም ተጠቁሟል። በመርሃ ግብሩ የሚታቀፉት ወጣቶች ከ18-25 ዓመት የዕድሜ ክልል ውስጥ የሚገኙ ከ12ተኛ ክፍል ከታች ያሉና ስራ የሌላቸው ናቸውም ተብሏል።